ክፍል ሶስት ምዕራፍ 2 መኻርጅ አልሕሩፍ ቢስሚላሂ ረህማን ረሒም በተጅዊድ ትምህርት ዋና ዋና ከሚባሉት ሁለቱ ክፍሎች ውስጥ አንደኛው መኻርጅ አልሕሩፍ ሲሆን ሁለተኛው ደግሞ ሲፈቱል ሕሩፍ ነው ፊደላትን በትክክል መናገር ችለናል ማለት የምንችለው እነዚህን ሁለት ዋና ዋና ክፍሎች ማወቅና መተግበር ስንችል ነው መኻርጅ ማለት ምን ማለት ነው መኩረጅ ማለት በዓረብኛ ቋንቋ መውጫ ቦታ ማለት ሲሆን እንደ ተጂድ ምሁራኖች ገለጻ ደግሞ ፊደላቶች የሚወጡበት ግልጽ የሚሆኑበት እና ከሌላው ፊደል የሚለዩበት ማለት ነው። በፊደላት መውጫ ቦታዎች ቁጥር ዙሪያ በዑለሞች ዘንድ ልዩነት ሲኖር፣ አንዳንዶቹ አስር አንዳንዶቹ 16 ሲያደርጓቸው ሌሎቹ ደግሞ 17 አድርገዋቸዋል። በዚህ ቪዲዮም የተጅዊድ ህግጋት አርቃቂዎች መሪ በሆኑት ኢማም ኢብኑ ጀዘሪ የተመረጠውን ባለ 17 የፊደላት መፈጠሪያ ቦታ እንመለከታለን። ዋና ዋና የሚባሉት የፊደላት መፈጠሪያ ቦታ አምስት ሲሆኑ እነሱን በመከፋፈል 17ቱን የፊደላት ቦታዎች እናገኛለን። ጠቅላላ መውጫዎች በስዕል ስንመለከት ይህንን ይመስላሉ። በመጀመሪያ በኩል የምናገኘው አንድ ቁጥር ምልክት የተቀመጠበት ኸይሹም ሲሆን ሁለት ቁጥር የተቀመጠበት ደግሞ ላይኛው ላንቃ ነው። ሦስት ቁጥር ጀውፍ በመባል ይታወቃል። ጀውፍ አረንጓዴውና ሰማያዊ የተቀቡትን ሁለቱን ክፍሎች ያጠቃለለ ነው። በአራተኛ ደረጃ በሰማያዊ ቀለም የተቀባው ሐልቅ ሲሆን አምስተኛ ደግሞ ሸፈታን ናቸው። ስድስተኛው ቁጥር ጥርስን ሲያመላክተን ሰባተኛው ቁጥር ደግሞ ሊሳንን ያመላክተናል። ከእነዚህም ውስጥ አምስቱ ዋና የፊደላት መውጫ ቦታዎች የሚባሉት ጀውፍ፣ ሐልቅ፣ ሊሳን፣ ሸፈታንና ኸሹም ናቸው። በአላህ ፍቃድ እያንዳንዳቸውን ነጣጥለን በሰፊው ለማየት እንሞክራለን። የፊደላቶችን መውጫ ቦታ እንዴት ማወቅ እንችላለን? ከመሳቢያ ፊደላቶች ውጭ የማንኛውም ፊደል መውጫ ቦታ በቀላሉ ለማወቅ ማወቅ የምንፈልገውን ፊደል ስኩን ወይንም ሸዳ በማድረግ ማወቅ ከምንፈልገው ፊደል በፊት የፈለግነውን ሐረካ በመጠቀም ሐምዘተልወስልም ማስገባት ከዚያም ፊደሉን ማንበብ በዚህ ጊዜ ድምፁ የሚያርፍበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ የሐርፈልባእን መውጫ ቦታ ለማወቅ ብንፈልግ ባ ስኩን ወይንም ሸድ እናደርግና ከፊት ለፊቱ ሐምዝ እናስገባለን። ከዛም አንድ ላይ እናነባቸዋለን። በምናነባቸው ጊዜ ድምፁ ያቋረጠበት ቦታ የባ መውጫ ሆኖ እናገኘዋለን። በድምፅ ስናየው አብ፣ አብ፣ ኢብ፣ ኡብ። በዚህ መልኩ በምናነብበት ሰዓት ድምፁ ከንፈራችን ላይ የሚያቋርጥ ሆኖ እናገኘዋለን። ስለሆነ የባ መውጫ ከንፈር ላይ ነው ማለት ነው። በዚህ ምሳሌ መሰረት የማንኛውም ፊደል መውጫ ማወቅ እንችላለን። የመድ ወይንም የመሳቢያ ፊደላት መውጫ ቦታ ለማወቅ ደግሞ በአሊፍ ላይ ፈትሓ የሆነ ፊደል በማስቀደም፣ በያ ላይ ከስራ የሆነ ፊደል በማስቀደም እንዲሁም በዋው ላይ ዶማ የሆነ ፊደል በማስቀደም ማንበብ ከዚያም፣ ድምፁ የሚያቋርጥበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ ባቢቡ። አንደኛ አልጀውፍ። ጀውፍ ማለት በአረብኛ ቋንቋ ባዶው ቦታ ማለት ሲሆን በተጂድ ምሁራኖች ገለጻ ደግሞ የአፍና የጉሮሮ ባዶ ቦታ ማለት ነው። በስዕሉ ላይ እንደምንመለከተው ጀውፍ ማለት በሰማያዊና በአረንጓዴ የተቀቡት የአፍና የጉሮሮ ክፍት ቦታዎች ማለት ነው። ከዚህም ቦታ ሶስቱ የመድ ወይንም የመሳቢያ ፊደላቶች ይወጣሉ። እነርሱም ከፊቷ ፈትሓ የመጣባት አሊፍ ስኩን ሆና ስትመጣ፣ ከፊቷ ዶማ የመጣባት ዋው ስኩን ሆና ስትመጣና ከፊቷ ከስራ የመጣባት ያ ስኩን ሆና ስትመጣ ነው። በጀውፍ የሚወጡ ፊደላትና አወጣጣቸውን በምስል ማብራሪያ። የአሊፍ መድን መውጫ ቦታ ለማወቅ በአሊፍ ላይ ፈትሓ የሆነን ፊደል በማስቀደም ማንበብ፣ ከዚያም ድምፅ የሚያቋረጥበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ ላምን ፈትሓ አድርገን ከሱ በመቀጠል አሊፍ ሱኩን በማስገባት እናንበው። ላ የሚል የተጎተተ ድምፅ እናገኛለን። ላ ከሚለው ተጨማሪ ድምፅ የአሊፍ መድ ድምፅ ሲሆን ይህ ድምፅ በአፍና በጉሮሮ የሚወጣ ሆኖ እናገኘዋለን። የዋውን መድ መውጫ ቦታ ለማወቅ በዋው ላይ ዞማ የሆነን ፊደል በማስቀደም ማንበብ፣ ከዚያም ድምጹ የሚያቋርጥበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ ባን ዞማ አድርገን ከእሱ በመቀጠል ዋው ሱኩን በማስገባት እናንበው። ቡ የሚል የተጎተተ ድምጽ እናገኛለን። ቡ ከሚለው ተጨማሪው ድምጽ የዋው መድ ድምጽ ሲሆን ይህ ድምጽ በአፍና በጉሮሮ የሚወጣ ሆኖ እናገኘዋለን። የያ መድን መውጫ ቦታ ለማወቅ ደግሞ በያ ላይ ከስራ የሆነ ፊደል በማስቀደም ማንበብ ከዚያም ድምፅ የሚያቋረጥበት ቦታ የፊደሉ መውጫ ሆኖ እናገኘዋለን። ምሳሌ ባን ከስራ አድርገን ከሱ በመቀጠል ያሱኩን በማስገባት እናነበው ቢ የሚል የተጎተተ ድምፅ እናገኛለን። ቢ ከሚለው ተጨማሪው ድምፅ የያመድ ድምፅ ሲሆን ይህ ድምፅ በአፍና በጉሮሮ የሚወጣ ሆኖ እናገኘዋለን። ማስገንዘቢያ፣ የመድ ወይንም የመሳቢያ ፊደላቶች መውጫ ቦታ ግምታዊ እንጂ እንደ ሌሎቹ መሰረታዊ መውጫ ቦታ የላቸውም።